አይዲያው ምን መሰላችሁ እሷ ያው ሚዜ እንደሆነ አትፈልግም። እና የሆነ ጓደኛዬ ላ ሊያገባ ነው ሚዜ ለሆነው ነው ምላት ያው ብዙ ጊዜ ጠይቂያት እምቢ ብላኛለች። ማለት ለምን እንደሆነ አላውቅም። ይሄ ነገር አትፈልገውም። እና ዛሬ ያው የሆነ ጓደኛዬ እንደሚያገባ ነግሪያት ነበርና እሱ ጋር ሚዜ ለሆን ነው ምናምን ብዬ ነው ስደነግጣል። የምታሳየውነን የሆነ ሪያክሽን ደግሞ አብረን እናየዋለን። ካሜራውን አሁን እዚህ ጋር አደረገዋለሁኝ። ጠብቁኝ ትንሽ። እዚህ ከተስሪያ ውጎነ መከዚች ከሽቶቹ ጀርባ አደረገዋለሁ እና ልጠራት ነው እዚህም ላስቀምጠው ነው። ቆይ ጠብቁኝ አንድ ጊዜ

ሰዓት የለኝም አለ። እዛ ነው። ጓደኛዬ ደውሎ ነበረ ማለት ነበረ ነው ልብስ ቤት ነው

ወይነት ህዝብ እኔ ባለፈው ጓደኛዬ ጉብታን ማገኛውላላ ያ ይለያያል ይሄ እና ታዲያ ወንድሜ ማለት ነው። ስንት ብዙ ነገር እሱ እኮ ይገባኛል፣ ግን ቢሆንም እሱ ደግሞ አሁን እንደዚህ

ልክፈልሽ እስኪ አጎቶች ልጆች ሲያገቡ እራሱ ያልሆንሽውን፣ በብር ነው እንድትሆኝ ነው? እንደ ጭራሽ እኮ እኔ በብር እኮ ፈልጌ አይደለም፣ ግን አልሆንም፣ አልሆንም፣ አልሞኝም